ማፍረሽ እኮ ደሞ ያፈር ደሞ ማለት ነው። ሩታ ወደ እሱ ቀረብ ቀረብ ስትል ያሽላላል ማለት ነው። የምሬ ነው የምላቸው። የአብረሽን ጸባይ ጸባይ እናንተ አታቁም! ኮራ ኮራ ሊል ነው ደግሞ ማለት ነው። አያቸው ፍቅርን ይዞ በቃለ ፍቅርም ራሷ አጠፋጠፋች። ያሳዝናል እ ቤት ስትቆጣ ደግሞ ሲያመሩብህ አንተዬ በስመ አብ ቁንጫህ ደግሞ ስፖርት ጀምረህ? ለካ ኦ ማይ ጋድ ስፖርት ጀምሯል! አብርሽ ከሩታ ጋር ከተጣላ ጀምሮ ስፖርት ጀምሯል። በነገራችን ላይ ግን አብርሽም አምሮበታል፣ ሩታም አምሮባታል ማለት ነው። የእውነት ነግራችሁና ከካሜራ ጀርባ እኮ ግን አብረው ናቸው እናንተ። አብረው እኮ ናቸው ከካሜራ ጀርባ እናንተ አብረው እኮ ናቸው ስንጀመር እኮ ቤትም እኮ የሚያመጡት እኮ እየተመካከሩ ነው ያው እኛ ግን ለድምቀት ብለን እንጂ ማለት ነው የእውነቴን እኮ ነው እየተመካከሩ እኮ ነው የሚሰሩት እንጂ አብርሺና ሩታ እኮ አልተጣሉም ይሄን መቼም ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ አልተጣሉም እኮ ከካሜራ ጀርባ አልተጣሉም አልተጣሉም አሁን ግን ለሰው ግን ታረቅን ብለው ነው የሚመጡት ማለት ነው እንጂ አልተጣሉም ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ ይህን አለም ነኝ ሁሉ በልካም ሁሉ ሰላም፣ ከኔ ሰላም እግዚአብሔር ይመስገን። ሰላማቸው ስትይበል፣ አብርሺን እንዴት አያችሁት? አቤት አቤት አቤት፣ ቤት ቤት ቤት ቤት! ሲቆጣ ደግሞ እንዴት ነው የሚያምረው! ስትቆጣ ይልቅንስ በጣም ታምራል። እንደውም ይመ እንዴት ነው ስትቆጣ የሚያምርብ፣ የእውነት እና ምን ልላችሁ ነው አሁንም እኮ አብርሽና ሩታ ቢታረቁ ከአስራ አምስት ቀን በኋላ ደግሞ ይጀምራሉ። ምክንያቱም እይታ አይኖርም። እይታ ካለላችሁ ደግሞ ጥሩ አይደለም እና ይጀምራሉ። አሁንም ቢታረቁላችሁ ነው። ሲጀመር ከካሜራ ጀርባ አልተጣሉም። ጌብር ምንም ነገራችሁ፣ ከካሜራ ጀርባ አልተጣሉም፣ አልተጣሉም ከካሜራ ጀርባ ግን፣ ያው ካሜራ ላይ ነው ማለት ነውና ሁሉም እየተመካከሩ የሚሰሩት ስራ ስለሆነ አሪፍ ሰርታችኋል ብዬ አስባለሁ። በጣም አሪፍ አሪፍ፣ በጣም አሪፍ፣ በጣም በጣም በጣም አሪፍ ስራ ሰርተዋል። የእውነት ስናገር የእውነት፣ በጣም በጣም በጣም፣ በተለይ አብር ፍስማ ብዙ ሰርተሃል ብዬ አስባለሁ። ወደ አምስት ሚሊዮን ስድስት ሚሊዮን ብር ትሰራለህ ብዬ አስባለሁ። በጣም በጣም ሰርተሃል፣ በጣም ከሚባል በላይ ሩታዬ ከይሳጋ ከሆነች ነ ነው የሰራችሁ ከይሳጋ ከሆነች ሰርታለች ማለት ነው። ከይሳጋ ሰርታለች በፊትም በእርግጥ አሪፍ ነው። ሁለት መቶ ሦስት መቶ ነው። እይታዋ ደስ ይላል። ብቻ አሪፍ ሰርታቸዋል። ደግሞ አሁን ተግበሉና ደግሞ ከእንደገና ይጀምሩላችኋል። ምን አልስጥሩኝ ያላችሁ ማለት ነው። እቺን ቪዲዮ ተመልሳችሁ ተሰማታላችሁ። መልሰው ደግሞ ይጀምራሉ። ምክንያቱም እይታ ከሌለ ማፊ እይታ አስፈላጊ ነው ለይቱ እይታ ከለላቸው አሁንም ይጀምራሉ ዝም ማለት የለም እናቴ የለም የለም የለም የለም የለም የለም ዝም ማለት የለም ይጀምራሉ አጫውለው ማለት ነው እንግዲህ ዛሬ የእርቅ ቀን ይሆናል ብዬ ነው የማስበው እንግዲህ አብርሺ አልተንቀባረረ ደግሞ ከንተንቀባረረ እንግዲህ አላጣ በተራው ይሞላ አስለቅሳት ብሎ እንዲያስለቅሳት ፈራሁኝ። ሩታ ከባድ ነው እንግዲህ አላቅም። አብረን የምናይ ይሆናል ብዬ አስባለሁ። ብትታረግ ነው የሚሻለው። ግን እውነት ለመናገር እንግዲህ ተለምኖ አይሆንም አብርሽን ሳይሆን የሚለመን ነው የሚመስለኝ። ሆነ በቃ በቃ አልፈልግም ብለሽ የለም ሂጂ በቃ ሊል ይችላል እኮ። እንደዚያ ካለሽ ሩታ፣ እውነት አፍጊው እንደዚያ ካመጣ ካለሽ፣ እቲ ልትለምኙ ነው እንዴ? ይለምንሽ እንጂ እንደውም ይቅርታ መጠየቅ ያለበት አንቺ እሱን ነው። የእውነት ብዬ አስባለሁ። ይህ ሀሳብ ነው እነዚህ ነው። እና እንግዲህ አላቀን ብቻ አብረን የምናይ ይሆናል፣ ቪዲዮውን አብረን የምናይ ይሆናል። ትናንት ዳግን አብረሽ ቤት እንዴት እንዲያደርገው ተመካክሮ እኮ ነው ውዶች የሚሰሩት፣ እንዲያትሸወዱ እና ታዲያ ሆነ ሩታ አብረሽ በቤታ ምጭ ሳይላት እና ታመጣለች ብላችሁ ታስባላችሁ? እሱ ውጭ ወጣ ተመካከሩ። አያችሁ፣ እንደማያውቅ ሆኖ ማለት ነው። ከዛ ተደወለለት መጣ ተባለ በቃ ከዛን መጣ ማለት ነው። እንደዛ ነው እኮ የሚሰሩት ስራ። ምክንያቱም እንደዛ ካልሆነ ሆኖ ካልተሰራ ይ አይታይም፣ ድምቀትም የለው ይህ ነገር ስለሆነ እንረዳችኋለን። ስሩ ይመቻችሁ። ያራዳ ልጆች ይመቻችሁ። ስሩ በደንብ ምናባቱ አለም ዘጠኝ ናት አስራ ሞላን ብሏል ያገሬ ሰው። በደንብ ስሩ፣ ስሩ በደንብ ምናባቱ። ዲ መስራትም አለባችሁ በደንብ ስሩ። ይሄን ለማለት ነው የመጣው። እወዳችኋለሁ፣ አከብራችኋለሁ። አዲስ ነገር ካለ ሼር አረጋችኋለሁ ማለት ነው። እስከዛ እወዳችኋለሁ፣ አከብራችኋለሁ። ወዳችሁ ፈቅዳችሁ ቤተሰብ ለምታደርጉኝ እንቁ ቤተሰቦች እግዚአብሔር ያክብርልኝ። ፈጣሪ ባላችሁበት በእየእምነታችሁ ይጠብቃችሁ፣ ወጥቶ ከመቅረት ይሰውራችሁ፣ ፈጣሪ ጥላ ከለላ ይሁናችሁ እያልኩ ቪዲዮዬን እዚህ ላይ ጨርሳለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቀን። ባይ ባይ